በስመ አብ ወወልድ ወንፈስ ቅዱስ አህዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የሚያስራት የቃል ኪዳን ልጆች በወደደን እስከሞት ድረስ ባፈቀርን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ በያላችሁበት፣ የእግዚአብሔር ሰላም፣ የእግዚአብሔር ሞገስ፣ የእግዚአብሔር ቸርነት፣ የእግዚአብሔር ጥበቃ ብዙት ትርፍርፍ ይበልላችሁ። የተወደዳችሁ ኢትዮጵያውያንና ውድ ኤርትራውያን እንኳን አደረሳችሁ። እንግዲህ ለብርሃነ መስቀሉ እግዚአብሔር ወዶና ፈቅዶ በእድሜያችን ላይችን በእድሜያችን ላይችን ጊዜችን ሰዓት ጨምሮ እና አክሎ እዚህ ጊዜ እና እዚ ሰዓት አድርሶናል። ከዚህ ጋር በተያያዘ ይህ እንዳለ ሆኖ ነገር ግን አሁን ይሄንን የብርሃነ መስቀሉን ተከትሎ ህይወታችን ብርሃን እንዳይኖረው ህይወታችን ጨለማ እንዲሆን የሚያደርጉ በጣም ብዙዎች አሉ ማለት ነው። ብዙ መተተኛና አስማተኛ ሰዎች አሉ። ዓመት በዓል በመጣ ቁጥር ዓመት በዓልን ሰላምና ጤንነት እንዳይሰማን፣ ፍቅር እንዳይሰማን፣ ሰላም እንዳይኖረን በቤታችን፣ በህይወታችን፣ በጤናችን ብርሃን የሆነውን ጊዜያችንን ለማጨለም መተተኞችና አስማተኞች እንደዚሁ አብረው ዓመት ባሉን ተከትለው ዓመት ባሉ ዓመት ባል እንዳይሆንልን ጤና እንዳይኖረን ሰላም እንዳይኖረን ዓመቱ የትምህርት ዓመቱ የስራ ዓመቱ የበረከት የፍቅር የጤና እንዳይሆን የሚያደርጉ ሰዎች ስላሉ በዚህን ጊዜ በጣም በርትተን የምንሰግድበትና የምንቀጠቅጥበት ጊዜ ይሆናል ማለት ነው። በዚህን ሰዓት በደንብ መቀጥቀጥና በደንብ መስገድ፣ በደንብ መጸለይ አለብን ማለት። ምክንያቱም የሚታደስበት የሚያድሱበት ዓመት በዓል በመጣ ቁጥር የእኛ ህይወት የዓመት በዓል ስሜት የዓመት በዓል ፍቅሩ እንዳይኖረን የሚያደርጉ ህይወታችን እንዲጨልም የሚያደርጉ በጣም ብዙዎች ስላሉ ማለት ነው። ስለዚህ ከመቼውም በበለጠ አሁን የሚታደስበት ወይም የሚያድሱበት ስለሆነ እኔና እናንተ በደንብ መቀጥቀጥ፣ በደንብ መስገድ፣ በደንብ መጸለይ አለብን። ሌት ከቀን መጸለይ አለብን። ምክንያቱም የሚታደስበት ቀን ስለሆነ የሚያድሱበት ቀን ስለሆነ የእግዚአብሔር አመት በዓል በሆነ ቁጥር እግዚአብሔር በሚከብርበት የሰው ልጅ በሚደሰቱበት ጊዜ የእግዚአብሔር ክብር እንዳይገለጽ፣ ሰው እግዚአብሔርን እንዳያመሰግን፣ ሰው እግዚአብሔርን እንዳያመልከው፣ በህመምና በድዌ እንዲመታ፣ በአዚም እንዲመታ፣ ጤና በረከት እንዲያጣ፣ ፍቅር ሰላም እንዲያጣ፣ ቤተሰብ ከቤተሰቡ ጋር ትዳር አጋር ከባለ ትዳር አጋሩ ጋር ፍቅር ሰላም እንዳይኖረው፣ በመስሪያ ቤት፣ በቤት በውስጣዊ እንዲሁም በውስጣችን ፍቅር ሰላም እንዳይኖረን፣ እንዳይሰማን የሚያደርጉ በጣም ብዙዎች ስላሉ በዚህን ሰዓት በዚህን ጊዜ እኔና እናንተ ምልክት ይሰጣል። የሆነ ምልክት ይሰጣችኋል። የዛን ሰሞን ወይ በህልማችሁ የሆነ ነገር ስታዩ በአካልም ደግሞ የተለያየ በቤታችሁ ውስጥ አይጥ ሊመጣ ይችላል። ጉንዳን ሊመጣ ይችላል። እስቲል ነው ሰውነታችሁ ቅማል ሊቀም ይችላል። ጸጉራቸው ሊቀምል ይችላል። የተለያየ ነፍሳት እባብ ሊመጣ ይችላል። ጉንዳን ሊመጣ ይችላል። ሸረሪት ሊመጣ ይችላል። ቤቱ ዝንብ በዝንብ ሊሆን ይችላል። የሆነ የሆነ ሽታ ዝም ብሎ ከመሬት ተነስቶ ዝም ብሎ ድንገት መጥቶ በጣም አስቀያሚ የሆነ ሽታ ሊሸታቸው ይችላል። ሌላው በህልም ደግሞ የተለያየ አይነት ነገር አስፈሪ የሆኑ ነገር ልታዩ ትችላላችሁ። ካልሆነ ደግሞ እነዛ የሚያድሱትን ሰዎች ወደ እናንተ የሚልኩባቸውን ሰዎች በተደጋጋሚ በህልም ልታዩቸው ትችላላችሁ ማለት ነው። ስለዚህ በአንድም በሌላም እኛ ከተጠባበቅንና እኛ ማስተዋሉ ካለን ምልክት ይኖራል ማለት ነው። በዚህን ሰዓት እኔና እናንተ መተኛት የለብንም፣ መተኛት የለብንም። መቀጥቀጥና ወደ ራሳቸው ተመለስ እያልን መስገድ መቻል አለብን። ወደ ራሳቸው ተመለስ ወደ ራሳቸው ተመለስ እያልን ስመ ቅዱሳንንና ስመ እግዚአብሔርን እየጠራን ወደ ራሳቸው ተመለስ እያልን ልንቀጠቅጥ ይገባናል ማለት ነው። በህይወታችን፣ በድላችን፣ በስራችን፣ በጤናችን የተላከውን የሞት አደጋ የጥፋት አደጋ ጥላ ወጊ የሞት መንፈስ ሊላክ ይችላል። አመቱና በዓሉ የተበላሽና የጨለመ በህመም ወይም በተለያየ ነገር እንድንቀበለው በጭቅጭቅ እንድንቀበለው በውስጣችን የሚያስጨንቅ ነገር ሊኖር ይችላል ማለት ነው። ይሄንን የተላከውን ወይም ወደኛ እየተወረወረውን ከጥላት የተወረወረውን አደጋ እኔና እናንተ ደግሞ ከእሱ በሚበልጠው በእግዚአብሔር ኃይል በቅዱሳን አማላጅነት በቅዱስ ሚካኤል ተራዳኢነት ልንታገልና ልንጥለው ይገባናል ማለት ነው። ምንተኛበት ጊዜ አይደለም ወገኖች። በአሁን ሰዓት ሁሉም ሰው ሰው ሊመስላችሁ ይችላል ግን አይደለም። ሰው መሆንና ሰው መምሰል ይለያያል። ብዙ ሰዎች ሰው ስታያቸው ሰው ናቸው፣ ግን ሰው መሰል ሰይጣን ናቸው። በምግባራቸው በተፈጥሯቸው ሳይሆን በምግባራቸው። አንድ ሰው የግብር ልጆቹ መጽሐፍ ቅዱስ እንዲህ ይላል የዳቢሎስ ልጆችና የእግዚአብሔር ልጆች በዚህ የተገለጡ ናቸው ይላል። አያጩ አሁን ይሄ መጽሐፍ ቅዱሳዊ ነው፣ የእኔ እንትን አይደለም ማለት ነው። የዳቢሎስ ልጆችና አሁን ለምሳሌ ሰው በጾም በጸሎት ከበረታ የእግዚአብሔርን ሕግና ትዕዛዝ ከጠበቀ የእግዚአብሔር ልጅ ይባላል ማለት ነው። የማን ልጅ ይባላል? የእግዚአብሔር ልጅ ይባላል። ካልጾመ ካልጸሌ የሰይጣንን ስራ የሚሰራ የሰይጣንን ሀሳብ የሚያራምድ የእሱ እንደራሴ ራሴ ከሆነ የሰይጣን ልጅ ነው ማለት ነው። ስለዚህና እናንተ እየኖርን ያለ ነው ከሰይጣን ልጆች ጋር ነው። ብዙ ሰዎች አሁን በባዕድ አገር ሳይቀር ራሱ ማለት ነው በባዕድ አገር ሲኖሩ ራሱ በጣም ብዙ ሰዎች መተት በመስራት ጎረቤታቸውን ጓደኛቸውን፣ በዙሪያቸው ያሉትን ሰዎች እያሰቃዩ ይገኛሉ ማለት ነው። እነዛ ሰዎች መጀመሪያም ሲጀመርም በተለያየ አሁን አውሮፓ አገር የተለያየ ሀገራትን ስትመለከቱ የሚገርማቸው ነገር ከዚህ ከሀገርም ሲወጡ መጀመሪያውኑ ከሀገር ሲወጡ ራሱ የሰውን እድል፣ የቤተሰብን እድል፣ የጓደኛን እድል፣ በዙሪያቸው ያሉትን የሰዎች እድል ወስደው ነው ከሀገር የወጡት ማለት ነው። እነሱ እድለ ቢሶች ናቸው። ለምን መሰላችሁ? የእግዚአብሔር ቸርነት በእነሱ ዘንድ ስለሌለ ጸጋ የላቸውም። ጸጋቸው የተወሰደ ነው። ሁል ጊዜ የሚመለከቱት የሰውን እድል ነው። ሁል ጊዜ የሚመለከቱት የሰውን መውጣት መግባት ነው እን እየሰሩ እያገኙ የሚያገኙት አይደለም። እነሱን እርካታ የሚሰጣቸው ከሰው የሚወስዱት እድል፣ ከሰው የሚሰልቡት እድል፣ ሰው ላይ የሚያመጡት ሰው ላይ የሚልኩት አስጨናቂና አስቸጋሪ በሽታ የተለያየ ነገር ነው እነሱን የሚያስደስታቸው ማለት ነው። ስለዚህ እነዚህ ሰዎች የዳቢሎስ ልጆች ናቸው ማለት ነው እና ለጎረቤታቸው በዙሪያቸው ላሉት ሁሉ አሁንም ድረስ እያሰቃዩቸው የሚገኙ በጣም ሰው መስለው ሰው ያላ አይደሉ ማለት ነው። በሰው እድል የሚኖሩ ሁል ጊዜ የራሳቸው የሆነ እድል የሌላቸው ለምን መሰላቸው እነሱ የእግዚአብሔር ጸጋና የእግዚአብሔር ሞገስ ተለይቷቸዋል። አያቸው እግዚአብሔር ጸጋቸውን ወስዶባቸዋል። እግዚአብሔር ለእነሱ የተሰጠውን ክብርና ሞገስ ነጥቋቸዋል። ጥለውታል፣ ልጅነታቸውን ጥለውታል። ልጅነታቸውን ልክ እንደ ይሳው ለምስር ወጥ ሽጠውታል። ልክ የእግዚአብሔርን ልጅነት ለዳቢሎስ አሳልፈው ሰጥተውታልን ማለቴ ነው። ስለዚህ እነዚህ ሰዎች ሲሄዱም በሰው ዕድል ነው የሚሄዱት። ከሄዱም በኋላ ደግሞ በዙሪያቸው ያሉትን እስድ ነው ሀገር እስከሚለምዱ ስራ እስከሚጀምሩ በቤታቸው ይዘዋቸው ተንከባክበዋቸው ወገን ዘመድ የአገር ልጅ ብለው ይዘዋቸው እነሱ ደህና ደረጃ ላይ እንዲደርሱ ጥረት እያደረጉላቸው፣ ነገር ግን እንደዛም እያደረጉ ምን አይነት ክፋት እንደሆነ እንጃ የእነሱን እድል ይወስዳሉ። ተመልከቱ እንግዲህ ለነሱ የተሰጠውን እግዚአብሔር የሰጣቸውን ጸጋና ሞገስ ለመውሰድ ከደፍተራ ጋር ይውላሉ ያድራሉ ማለት ነው። እነዚህም ደፍተራዎች ደግሞ ሰው ሰው ስታቸው ሰው ይመስላሉ፣ የቤተክርስቲያን ሰዎች ይመስላሉ። ጠምጠመው ስታዩዋቸው የትምህርታቸውን ዝግጅት ስታዩ ደህና ነገር የተማሩ ነው የሚመስሉት። ግን ደግሞ ያንን ጥለውታል እና የሰውን እድል ሲያባረሩ እና ሰውን ሲያሳድዱ የሚኖሩ በጣም ብዙ ሰዎች ስላሉ ከነዚህ ሰዎች ስራና ሴራ ክፋት ለመዳን እኔና እናንተ መበርታት እንዳለብን የኔ መልእክት ነው ማለት ነው። ሌላው እንግዲህ በአምደው ቅዱስ ሚካኤል የነበረን ቆይታ በጣም ደስ ይላል። በጣም ከምላችሁ ከምነግራችሁ በላይ እግዚአብሔር ምስክር የብየ መነግራችሁ በጣም ደስ የሚል ጊዜን ያሳለፍ ነው። የፈውስ አገልግሎት ነበረ። በጣም ብዙ ሰዎች ተፈውሰዋል። በጣም ብዙ ሰዎች ተፈውሰዋል። እግዚአብሔር ምረቸርነቱን ልኮ አምደው ቅዱስ ሚካኤል በደጁ ብዙ ሰዎችን እንዲፈወሱ አድርጓል ማለት ነው። ሰው ምክንያት ቢሆንም ዋናው ስራውን የሚሰራው ግን ዋናውን ስራ የሰራው ቅዱስ ሚካኤል ነው ማለት ነው እና ከእኛም ጋር የሄዱ ከእኛም ጋር ደግሞ ያልሄዱ በግላቸው እንደዚሁ በዛው አካባቢ የነበሩ ሰዎች በጣም ብዙ ሰዎች ተፈውሰዋል። እግዚአብሔር የተመሰገነ ይሁን። አሁንም ቀጣይ ላይ እንደዚሁ የፈውስ አገልግሎት ይኖረናል። ኅዳር 11 ሄደን የዓመት ነው ኅዳር 12 ህዳር አስራ አንድ መነሻ ህዳር አስራ ሦስት መመለሻ ይሆናል። እንደ ከዚህ በፊቱ ማለት ነው። ስለዚህ ይህ የፈውስ አገልግሎት አያምልጣችሁ። ብዙ ሰዎች ከስራታቸው ተፈተዋል። እግዚአብሔር የተመሰገነ ይሁን። የታሰረላቸው ብዙዎች ናቸው። የተጋለጠላቸው ብዙዎች ናቸው። የተሸኘላቸውን በጣም ብዙ ሰዎች ስለሆኑ ማለት ነው እና አገልግሎቱ ይቀጥላል መሄድ የምትፈልጉ ሰዎች ከወድሁ ምዝገባ ላይ ነን አሁንም ማለት ነው። ከወድሁ መሄድ የምትፈልጉ ሰዎች ራሳቸውን አዘጋጁና በተቀመጠላችሁ ወይም በሚቀመጥላቸው አድራሻ ማነጋገር ትችላላችሁ ማለት ነው። ሌላው እንግዲህ አዳራሹን እንደምትመለከቱት ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻው ተመልከቱት። አዳራሹም ምን አይነት ደረጃ ላይ እንደሆነ ያ ደግሞ እናንተ የሰጣችሁት መባ፣ ጸሎት ማስደረጊያ ብላችሁ የሰጣችሁኝን መባ እዛ ላይ አውየዋለው ማለት ነው። ምክንያቱም እናንተ ያወጣችሁት ገንዘብ ቁመና ሰርቶ በአካል ቁሞ ግዝፈት ሰርቶ ማየት ስላለባችሁ ብዬ ያን ነገር አድርገናል። ሌላው እንግዲህ ጸበል ቤት ነበረን። ጸበል ቤቱ ያው ወንዝ ዳር በመሆኑ እንዳለ ወስዶብናል ማለት ነው፣ ጎርፍ ወስዶብናል። በጣም ብዙ ልማት ያስፈልጋል ማለት ነው። ብዙ ልማት ይጠይቃል። አዳራሹም እንደምትመለከቱት እንግዲህ ቆርቆሮ፣ ብዙ ቆርቆሮ ያስፈልጋል፣ በሮች ያስፈልጋሉ መስኮቶች ያስፈልጋሉ። ሊሾ ያስፈልጋል። አሁንም ቢሆን ወደፊት አገልግሎቱ እንደዚሁ ይቀጥላል ማለት ነው። ቦታ አሁንም እንደ ከዚህ በፊቱ ቦታ እንገዛለን። ለሌሎች አገልግሎት መጸዳጃ ቤት የለም፣ ኩሽና ማብሰያ የለም። ሌላም ሌላም አገልግሎት ሊሰጡ የሚችሉ ቤቶች ያስፈልጉናል። እነዚህም ቤቶች ለመስራት ደግሞ ቦታ አሁንም እንደ ከዚህ በፊቱ ቦታ መግዛት ያስ ይጠበቅብናል ማለት ነው። እዚህ በረከት ላይ መሳተፍ የምትፈልጉ ስመ ክርስትናችሁን እየሰጣችሁ፣ መባችሁን እየሰጣችሁ እንደዚሁ የምሰጡት ነገር ደግሞ ወርድና ስፋት ኑሮት እንድትመለከቱት አደርጋለሁኝ ማለት ነው። ስለዚህ ሰላማችሁ ብዝት ትረፍረፍ ይበልልኝ። የእግዚአብሔር ልጆች የእግዚአብሔር ቤተሰቦች ፍጹም በሆነው በክርስቶስ ፍቅር ወዳቸዋለሁኝ። እንግዲህ መንገዱን አሳይቻቸዋለሁኝ ያለው መንገድ ይሄንን ይመስላል ማለት ነው። ከብዙ በትንሹ ነው ያሳየዋቸው። የሁለት ሰዓት መንገድ ይወስዳል እና መንገዱም ደግሞ እንዳያችሁት የበረከት መንገድ ነው። ችሎ ለሄደ ሰው እዛ ቦታ ላይ እውነት ነው የምላችሁ፣ ያደፈጠው ተጋልጦ፣ የተጋለጠውም ተሸኝቶ፣ ከስርዓታችሁ ተፈታችሁ። ተፈተን እንመለሳለን ይፍቀድልን፣ አምደው ቅዱስ ሚካኤል እያላችሁ በእያላችሁበት ጸልዩ፣ ተሳሉ። ሰላም እግዚአብሔር ይብዛላችሁ። የተዋደዱ ልጆች ኤርትራውያን ውድ

ሰላም ሰላም ቤተሰቦቻችን እንዴት ናችሁ በያላችሁበት ሰላማችሁ በዝት ይበልላችሁ እንግዲህ ያሰራችሁት አዳራሽ ይህንን ይመስላል። አባቶቻችንም እዚህ ይገኛሉ ማለት ነው። ደፋ ቀና ብለው በጉልበታቸው በሙያቸው፣ በእውቀታቸው በአባትነታቸው ይህንን ያክል አዳራሽ እንግዲህ እዚህ ቦታ ላይ እየተንጣለለ አዳራሽ ገና ያው ፍጻሜው ባያገኝም እዚህ ደረጃ ላይ ደርሷል። አሁን እንግዲህ ፍጻሜውም ደግሞ እንደሚያምር ተስፋ እናደርጋለን። እዚህ በረከት ላይ የተሳተፈችው ሁሉ የክርስቲያን ልጆችም የሆናችሁ ከክርስትና እምነትም ውጭ የሆናችሁ ብዙ ልጆች አምደው ቅዱስ ሚካኤል ያደረገልን ብዙ ነገር ነው ስሙን ጠርተን አላፈርንም እያላችሁ በረከታችሁን የላካችሁ ክርስትና ስማችሁን የላካችሁ የሰጣችሁ ስማችሁን የላካችሁ ሙስሊም ክርስቲያኑ ሁሉ ይህንን ይመስላል ማለት ነው። በጣም ረጅም ትልቅ ሰፊ ብዙ ህዝበ ክርስቲያንን የመጣውን አምደው ቅዱስ ሚካኤልን ብሎ የመጣ ሁሉ እሱን አምኖ የመጣ ሁሉ በደንብ ሊያሳርፍ የሚችል አዳራሽ ተሰርቷል ማለት ነው። አባቶቻችን ከሀፍታ ቆይታ በኋላ የሚሉን ነገር ይኖራል ማለት ነው። ጸሎት ይደረግልናል። አሁንም ጸሎት እየተደረገልን ነው። እስከ ዛሬም ድረስ በጸሎተ ማርያም እያሰቡን እያሰቧችሁ ይገኛሉ ማለት ነው። እንግዲህ ፍጻሜው እንደ እንዲፈጸም ፍጻሜ እንዲያገኝ ይኸው በሮች፣ ብዙ በሮች ያስፈልጉታል፣ መስኮቶች ያስፈልጉታል፣ ዙሪያውን ቆርቆሮ ያስፈልጋል ማለት ነው። የተወሰነ ቆርቆሮ ነው የተገዛው ወይም ገቢ የተደረገው ማለት ነው። እንደምትመለከቱት አዳራሹ በጣም ሰፊ ስለሆነ ዙሪያውን ቆርቆሮ ከዚህ ከግንብ በላይ በቆርቆሮ ነው፣ ወደ ላይ ያለው አሁን ያለነው ግራውንድ ውስጥ ነው ያለነው ወደ ላይ ደግሞ ያለው በቆርቆሮ ነው። ምክንያቱም አንደኛ ቦታ የለውም። ከየትኛው ከማን መሬት ላይ አፈርን ቆፍረን ጭቃ እናቦካለን? ቀላል አይደለም። የሰው ኃይል ይፈልጋል። እንደገና ደግሞ አፈር ይፈልጋል። ይሄንን አፈር ደግሞ እንደምታውቁት፣ ይሄ ቦታ ተገዝቶ ነው። ስለዚህ ቦታ የለም፣ አፈር የምንቆፍርበት። የማንን መሬት ማን ይቆፍራል? ወይም ደግሞ ማን እንትን ይላል ማለት ነው። ምክንያቱም አፈሩ ከተወሰደበት ገበሬው አርሶ ምርት ሊያገኝ አይችልም ማለት ነው። እንደምትመለከቱት በጣም ትልቅ ነው፣ ብዙ አፈር ስለሚወስድ። ስለዚህ ምንድን ያሰብ ነው? ዙሪያውን በቆርቆሮ ለማድረግ ነው። እግዚአብሔር ከፈቀደ እንግዲህ ቀስ በቀስ ሊሾ ቢደረግ፣ አሸዋ ግርፍ ቢገረፍ፣ ውሃ ልክ ቢሰራ፣ እድሜ ይኖረዋል። ይሄ ሁሉ ኢንቨስት ተደርጎበት መቼም ፍጻሜውን ካላሳመር ነው ዞሮ ዞሮ ነገ ከነገ ወዳም የሚያዳግም ስራ ይሆናል ማለት ነው። ስለዚህ የተዋህዶ ልጆች፣ የክርስቲያን ልጆች ሁላችሁም ሙስሊም ክርስቲያኑ አምደው ቅዱስ ሚካኤልን እየተማጸናችሁ ያላችሁ ሁሉ በአጽናፍ ዓለም በየአድማስ ጥጉ ያላችሁ ውድ ኢትዮጵያውያንና ውድ ኤርትራውያን ሁላችሁም በያላችሁበት የአምደው ቅዱስ ሚካኤል ረድኤትና በረከት ይደርባችሁ፣ ይደርብን አባቶቻችንም አንዳንድ ነገር ይሉናል። እነሱን ከአፍታ ቆይታ በኋላ ይዘንላችሁ እንቀርባለን። እግዚአብሔር ከሁላችን ጋር ይሆንልን። ወደ አባቶቼ እወስዳቸዋለሁኝ። ዙሪያውን ለማሳየት ተሞክራለሁኝ። ከላይ ጣራውንም ግርግዳውንም አይታችሁ እንዴት እንደተሰራ እናንተም ደግሞ የገንዘባችሁ ያረፈበትን እንዲታዩ እንዲታቁ ደስም እንዲላችሁ ለማሳየት ሞክራለሁ። ከአባቶቻችንም አንደበት እንደዚሁ የምንሰማው ነገር ይኖራል ማለት ነው። እግዚአብሔር ከሁላችን ጋር ይሁንልን። እንግዲህ እንደምትመለከቱት ከውጭ ያለው ገጽታ ይሄንን ይመስላል ማለት ነው። አንደርግራውንድ ነው ወይ ፕላስ ዋን በሚለው ይያዝልን። እንግዲህ እንደምትመለከቱት ከላይ ያለው ግድግዳ በእንጨት ነው የሚሆነው። ቆርቆሮ፣ ይሄ ዙሪያው ነው የሚመታው ማለት ነው። ከላይ ያለው ለካህናት አባቶች ማረፊያ ነው የሚሆነው ማለት ነው። ታችኛው ደግሞ ግራውንዱ የምእመናኑ ጸበልተኛ ወይም ደግሞ አምደው ቅዱስ ሚካኤልን ብሎ የመጣ ሁሉ ግራውንዱ ላይ ያርፋል ማለት ነው። የጸሎት ቦታ ይኖረናል። እዚሁ ነው ጸሎታችን የምናደርገው። እንደዚሁም ደግሞ ምግብ ቤት ይኖረናል። እንደ እግዚአብሔር ፍቃድ ሱቅ ይኖረናል። የንጽህና መስጫ አገልግሎት ሊሆን የሚችል ጣን ጧፍ ዘቢብ የተለያዩ ንዋያተ ቅድሳት የሚሸጡበት ይኖረናል ማለት ነው። በዚህ ዳር ላይ አካባቢ እንደምትመለከቱት በጣም ረጅምና ሰፊ የሆነ አዳራሽ ነው የተሰራው። ይሄ በእናንተ ገንዘብ ነው። እኔ ተላላኪ ባሪያ አገልጋያችሁ ነኝ። እናንተ ደግሞ ባላችሁ ጸጋ ይሄንን ቤተ ክርስቲያን እየደገፋችሁ የምትገኙ። ይሄ ቦታ እንግዲህ 205 ሺህ ብር ነው የተገዛው። ቦታውን በሙሉ ነው የተጠቀምነው ነው ማለት ነው። የተገዛውም ቦታ መሬት አጠቃላይ ነው። ምንም የተረፈን ቦታ የለም። አሁንም እንደዚሁ ቦታ ያስፈልገናል ማለት ነው። ግቢው ጠባብ በመሆኑ የመጸዳጃ ቦታ የለም። ጥሩ የሆነ ይሄ ይሻላል የምንለው ቦታ የለንም ማለት ነው። ገዝተን ካልሆነ አሁንም ቢሆን ገዝተን ለማስፋፋት እና ችግሮችን ለማቃለል እንደ ቅዱስ ሚካኤል አማላጅነት፣ እንዲህ እንደናንተ ለጋስነት ደግሞ ይሄንን ቦታ እናስፋፋለን፣ እናለማለን ብለን ተስፋ እናደርጋለን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልን። እስኪ እንግዲህ ከደብሩ አስተዳዳሪ ጋር አንዳንድ ነገር ደግሞ እናወራለን። እሳቸውን ይጀላችሁ ቀርባለሁኝ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። የተዋህዶ ልጆች ከእሳቸው የምንሰማው ነገር ይኖራል ማለት ነው። ወደ ወደሳቸው ወስዳቸዋለሁኝ። እግዚአብሔር ከሁላችን ጋር ይሁንልን። ውድ አድማች ተመልካቾቻችን እንግዲህ በነገርኳቸው መሰረት የደብሩን አስተዳዳሪ ይጀላችሁ ቀርብ ያለው ማለት ነው። ከሳቸው ጋር አንዳንድ ነገር ወይታ ቆይታ እናደርጋለን ማለት ነው። ይህንን ቪዲዮ እስከመጨረሻው እንድትተከታተሉ ስል በአምደው ቅዱስ ሚካኤል ስም ጠይቃቸዋለሁኝ አባታችን እንግዲህ ስማቸውን ያስተዋውቁንና ስላለው እየተሰጠ ስላለው አገልግሎትና ልማት አንዳንድ ነገር እንዲሉን እስኪ በመጀመሪያ ባርኳቸውና ስማቸውን አስተዋውቀው ከዛ ስላለው ነገር ደግሞ ቆይታ እናደርጋለን ከኔ ጋር በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በስምዓብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስምዓብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እና እግዚአብሔር መቼም እኛ የክርስቲያን ታናናሾች ልጆቻችን መምህር ወልደ መድህን ይህንን ቦታ እንግዲህ መቼም እግዚአብሔር በቸርነቱ እዚህ ቦታ ላይ እሳቸውን ያመጣልን እግዚአብሔር ሊቀ መላእክት አምደው ሚካኤል የተመሰገነ ይሁን። አሁን ይህ ቦታ በጣም ሽግረኛ ነው። ቆላማ ቦታ ነው። ሰሞነኛው ተደጋ ነው የሚመጣው፣ በገደል ላይ ነው የሚመጣው። ገደል ገደሉም ታሪኩ ብዙ ነው እና ብዙ ታሪክ ያለው ገደል ነው። ከብት ወይንም እንስሳት ያለ ነገር ሁለመናው መናው በገደል ላይ እየፋጠጠ ነው የሚወጣውና እና ይህ ቤተ ክርስቲያን ካህናቱም እንደዚሁ በገደል ላይ እየመጣ እየፋጠጠ ነውና ይህን የሚያደርገውና ይህ ነገር ቤተ ክርስቲያኑ እና መንገድም እንዲሰራልን መንገዱ በጣም ገደል ስለሆነ በሲምንቶ፣ በአሸዋ፣ በብረት እንዲሰራልን ሐሳብ አለኝ። አሁን ማመለከተው የኦርቶዶክስ ልጆች የሆናችሁ በሙሉ በውጭም በኢትዮጵያም ያላችሁ ማንኛውም ህዝበ ክርስቲያን ይህን መንገድ በዚያ ላይ ካህናቱ እየወረደ፣ በዚያ ላይ ምመናኑ እንግዳ ሲመጣ እየተጨነቅን እና ብዙ ነገር ያደረግነውና እንደዚህ እንትን ምን አሁን ቤተ ክርስቲያን ይህ አዳራሽ የሚሰራው ተገደል ላይ እየተፈነቀለ ልጆቻችን በሙሉ ያለ ህዝበ ክርስቲያን ተገደል ላይ እየፈነቀሉ ይሄን ህንፃ ያነጹት ከገደል ላይ እየፈነቀሉ ነው። አሁንም ደግሞ የቤተ ክርስቲያን ቦታ አጣባብ ቦታ ነው። እንደገና ደግሞ ህዝበ ክርስቲያኑ በገደል ላይ እየወረደንህን የሚያገለግለው ይህን ሁሉ አሁን እርዳታ እንዲደረግልንና ደግሞ ይህን ቅዱስ ፈቃዱ ሆኖ የቤተ ክርስቲያን እንዲሰራልን ቤተ ክርስቲያኑ በህንፃ እንዲሰራልን፣ የውሃ ችግር አለብን፣ እንደገና የመንገድ ችግር አለብን። እንደገና ደግሞ ጸበሉ ወጥቶ ጸበሉ ላይ ደግሞ ጸበሉ ደግሞ ቤት የለውም። ውሃ ጎርፍ ወስዶ ብዙ ቆርቆሮ መተን በቆርቆሮ ተሰርቶ ተነ መጋራጃው ተነምኑ ተነምኑ ምኑ ተነ ምኑ አሁን ጎርፍ ወሰደብን። አሁን ራቱን ይገኛል በያላችሁበት ያላችሁ ሁሉ የቤተ ክርስቲያን እንደዚህ ያለ ችግር አለብንና መንገዱ እንዲሰራልንና ውሃ እንዲገባልን እንግዶ ደግሞ ለእንግዶ መጠቀሚያ እ ያለ የሆነ ነገር ምንም የለ መተው ጦማቸውን ነው የሚያድሩት። ምንም ይህ ነው የምንለው ነገር የለንም። ቦታው ቆላማ ቦታ ስለሆነ ይህንን ሁሉ በጎ አድራጊ ያን ሁሉ እንድታስቡልን እኔ በትትና የማቀርበው ይህንን ነው ከመምህር ወልደመድህን ጋራ ይህንን እንግዲህ ለሳቸው ያው አስረክቤያለሁ። ያለውን ነገር እሺ፣ ቃልዎቴስ ያሰማልን አባታችን። አሁን እንደ ከጀርባችን የምትመለከቱት ቅድም እንዳልኳችሁ ቆርቆሮ ያስፈልገዋል። ቆርቆሮ የተደረገው በእናንተ ገንዘብ ነው። ሌላው ጸሎት አስደርግልን ብላችሁኛል። ስመ ክርስትናችሁን ይሄው ለሳቸው በእናንተ ፊት አቀርባለሁ፣ ይዤ እቀርባለሁ ማለት ነው። አልተውኩባችሁም። ይህንን ይመስላል ማለት ነው። ስመ ክርስትና የሰጣችሁኝ በሙሉ ይሄው ለሳቸው እያያችሁ ይቀበሉኛል። ይህንን የጸሎት የምታደርጉት መንበር ላይ አስቀምጣችሁ ጸሎት እንድታደርጉላቸው። በጣም የተጨነቁ፣ ያዘኑ የቦታው ቃል ኪዳን በአይናቸው አይተው ቪዲዮን አይተው እግራቸው ሳይረግጥ አምነው ስማቸውን መባቸውን አስገብተዋል ማለት ነው። ስለዚህ አሁንም ቢሆን በር ብዙ በሮች ያስፈልጉታል። የግራውንዱም ከላይ ያለውም እሱም እንዲስተካከልና እንዲሰራ ነው። ያለው እንትን መልእክታችን ይሄ ነው። ይሄንን ወረቀት ተቀበሉኝ፣ ጸሎት እንድታደርጉላቸው ማለት ነው። መንበሩ ላይ ያስቀምጣችሁ፣ በጸሎተ ማርያም እንድታሰቧቸው። ይሄንን ላደረጉ ሁሉ ምስጋና ይገባቸዋል። ዘወትር ጸሎት አድርጉላቸው። አንድኛው በጣም እያገለገለን እየታገለ ደፋቀና እያለ ያለ ወንድማችን ይሄ ከጎኔ የምታዩት ነው ማለት ነው ካለን ሰዓት አኳያ ነው ብዙ ነገር ማለት ይቻላል ወጣ እየወጣ እየወረደ በጣም ብዙ ነገር እያበረከተ ይገኛል ማለት ነው ሰላማችሁ ብዝት ትርፍርፍ ይበልልን በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልን አዎ አሁን በዚህ ላይ ምንድነው አባታችን መምህር ወልደመድህን አሁን ሰሞኑን ይሄ ግድግዳው ቆርቆሮ እንዲመታልን ለሀያ አራት ምናምን የሚባል ቀጥረናል። መሐንዲሶች አሰናርተናል። ምስማር ያስፈልገናል። መዝጌ ያስፈልጋል። መሐንዲሶች ሲመጡ ያን መዝጊያው አሁን ምንም መዝጊያው በሙሉ መስኮት፣ እንደገና ዋና በር የላይ የታች የሚለው ብዙ ወጪ አለብንና ለዚህ ሁሉ እንግዲህ በጎ አድራጊዎች ይህን ድጋፍ እንድታደርጉልን በትህትና ጠይቃለሁ።